በአምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የእመቤታችን ቅድስት ድንግል ማርያም ስደት ግንቦት 24 በዚች ቀን የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ከቅዱስ ዮሴፍና ከቅድስት ሰሎሜ ጋር ወደ ግብጽ ምድር ወረደ። ያን ጊዜም እርሱ ጌታ የሁለት ዓመት ሕፃን ነበረ። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልሙ ተገልጦ ተነስተህ ሕፃኑንና እናቱን ይዘህ ወደ ግብጽ ምድር ሽሽ ተመለስ ብዬ እስከምነግርህም በዚያ ኑር። እግዚአብሔርም የጌታችንም ወደ ግብጽ መምጣት ስለ ሁለት ሥራዎች ነው፣ አንዱ ኄሮድስ ቢያገኘው ሊገድለው እንዳይችል። ስለዚህ ሌሎች ትስብእቱ ምትሐት ነው ብለው እንዳያስቡ። ሁለተኛም የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል ጣዖታትም በፊቱ ይወድቃሉ። ያለው የነቢይ ኢሳይያስ ትንቢት ይፈጸም ዘንድ። የክብር ባለቤት ጌታችን በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስጣ ይባላል፣ አልተቀበላቸውም። በዚያም የውሃ ጉድጓድ ቆፍሮ ያችንም ጉድጓድ ለሩቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ ወደ በጉምንዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም አምሳል በአለቱ ላይ ተቀረጸች እስከዛሬ ያም ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ ምን እንዳለው እወቂ። በውስጡም ድንቅ ተአምራት አደርጋለሁ ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባሕር ሄዱ የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ጌታም በላዩ ባረከ እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳት ሆነው በገድል ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወደ አለ ተራራ ሄዱ። ዮሴፍንም በሚ ዮሴፍም የሚመረኮዘው በትር በእጁ ነበረ። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችን የዮሴፍን በትር አንስቶ ሰባበራት ጥቃቅን ጥቃቅን ስብርባሬም አድርጎ በዚያ ቦታ ተከላቸው በከበሩ እጁም ጉድጓድ ማሰ ማሰ መዓዛውም የሚጣፍጥ ውሃ ፈልቆ ፈሰሰ ከዚያም ውሃም በመሀል እጁ እየዘገነ የተ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑም በቀሉ አደጉም፣ ታላላቅ ዛፎች ሆኑ። ከእሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው፣ በለሳንም ብሎ ጠራቸው። እናቱን ድንግል እመቤታችንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል የክርስቲያን ጥምቀትም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁት ከእርሱ ቅባት ይገኛል አላት። የዚያንም ስም መጠሪያ ነው። ከዚያም በብህንሳ ወደሚባል ሀገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውኃ አደረገ። ሁለተኛም በአንዲት የጉድጓድ ውኃ ምልክት በየዓመቱ አደረገ ይኸውም ከቀኑ እኩሌታ በማጠንተና በጦለት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያደርጉ የከበረ የወንጌል ንባብ ሲፈጸም በዚያች ጉድጓድ ውስጥ ያለ ውሃ ወደ ላይ ወጥቶ እስከ ጉድጓድ አፍ ይፈሳል። ከእርሱም ይባረካሉ። ከዚያም በኋላ አንድ። እንደ ቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። ያን ሀያ ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። አስራ ሰባት ክንድ ከሆነ ግን በግብጽ ሀገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙ ናይዝ ሀገር ሄዱ። በዚያ ያሉ ጣዖታት ወድቀው ተሰባበሩ። እነሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያን የእሽ እንጨት ዛፎች አሉ ለጌታችንም ሰገዱ፣ እስከ ዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቆስቋም ሄዱ፣ በውስጧም ስድስት ወር ተቀመጡ። በዚያን በሽታን ሁሉ የሚያድን የጉድጓድ ውሃ አደረገ። ጌታችንም የፈቀደውን በግብጽ የሚኖርበትን ወራት በፈጸመ ጊዜ ይኸውም በሶስት ዓመት ከስድስት ወር ሄሮድስ ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልሙ ታይቶ ሕፃኑን ነፍስ የሚሹት ሞተዋልና ተነሳ፣ ሕፃኑን እናቱን ይዘህ ወደ እስራኤል ሀገር ተመለስ አለው። ያን ያን ጊዜም ተመልሰው ወደ ምስር ደረሱ ወደ ማልቃም በዚያ በሽዋ በዋሻ በማልቃም በዚያ በዋሻ ውስጥ አደሩ። እርሱም እስከ ዛሬ የቅዱስ ሰርጌስ ቤተ ክርስቲያን ናት። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችንም የውሃ ምንንጭ አስቀድመ አስቀድመን እን እንደተናገርን ጌታችን ያፈለቃት። ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተላከው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። እርሱም ደግሞ አብያተ ክርስቲያናት፣ ንዋየ ቅዱሳናት፣ ታቦተ ሕጉም የሚከበርባት ደህንነትም የሚደረግበት ለክርስቲያኖችም ሁሉ መመኪያ ናት። ጌታችንም መመለስ ልጄን ከግብጽ ጠራሁት ያለው የኦኑዚያን ትንቢት ተፈጸመ። ስለዚህም ታምርት በግብጽ ድንቅ ሥራም በጣን ይወስ በረሃ ያደረገ በማለት እየዘመረ በዚች ዕለት መንፈሳዊ በዓልን ልናደርግ ይገባል። ከቅዱስ ድንግል ማርያም ተወልዶ ስለ እኛ ለተሰደደ ለእግዚአብሔር ምስጋና ይሁን፣ በእኛ ላይም ይቅርታውን እና ምረቱ ይሁን። ቅዱስን ባነቢይ ቅዱስ እንባቁም ነቢይ እዚህም ዕለት ከአስራ ሁለቱ ደቂቅ ነቢያት አንዱ ነቢይ እንባቁም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገለጠለት። ይህም መብል በባቢሎን ሀገር በአንበሶች ጉድጓድ ውስጥ ላለ ለነቢይ ዳንኤል ውሰድ አለው። እንባቁምም ጌታዬ ሆይ ባቢሎንን አለ። አላየዋት ጉድጓዱንም አላውቀውም አለው። የእግዚአብሔር መልአክም በራሱ ጸጉር ያዘው ምግቡንም በእጁ እንደያዘው ወሰደና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውንም እንባቁምን ወደ ይሁዳ ሀገር መለሰው። ባረጅና በሸመገለም ጊዜ የእስራኤል ልጆች የተማረኩበት ተመልሰው ቤተ መቅደሱን ሰሩ። እንባቆምም ኢየሩሳሌምን ደርሶ ወደ ቤተ መቅደሱ በገባ በታላቅ ደስታ ተቀበሉት፣ ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አለ፣ አቤቱ ድምፅህን ሰማሁ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤቴልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፈራን ተራራ ከቴማን ከይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋራ ደመርዋት። ከዚያም በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጥታ እያለቀሰች እንዲህ አለችው፣ ሁለት ልጆች ነበሩኝ፣ ጣዖታት እንዲያመልኩ ፈለጓቸው፣ እምቢ ባሉም ጊዜ ምገደ በደለው በጎዳና ላይ ጣሏቸው። ተገድለው ወደ አሉበት አብረዋት ሄዱ። ነፍሳቸውንም ይመልሱላቸው ዘንድ እግዚአብሔርን ለመነው፣ ለመነውም ተቀብሎ በህይወት አነሳቸው። እረፍቱም በቀረበ ጊዜ ዘመዶችን ጠራቸው፣ እንደሚሞትም ነገራቸውና እንዴት እንዴት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እንሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱ ጣሪያ ሰንጥቃ ወረደች። ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣስዮስ ዘመን እንዲሆነ ገድሉን ባነበበ ጊዜ አድንቆ በግብጽ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰሩለት ሰሩላት። እርሷም በዚህ ቀን ከበረች። እግዚአብሔር ምስጋና ይሁን እኛንም በቅዱስ እንባቁም ጸሎት የማረም በረከቱም ከኛ ጋር ትኖር ለዘላለም አሜን። ቅስስ ቅዱስ አብቁልታ በዚህም እለት የን የንንጽና ጽና ሀገር የከበረ ቀሲስ አብቁልታ ለሰማትነት አረፈ። ይህም ባለ መድኃኒት ነው። ለበሽተኞች በጎ ስራ መስራት ያለ ዋጋ ያክማቸዋል ደግሞ፣ የሚለብሱት የሚጠጡት፣ የሚበሉት የሚለብሱት፣ የሚጠጡት፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወረት ወደ ሰአድ አውራጃ ወደ መኮንኑ አሪያኖስ ዲዮቅልጥያኖስ ላከ ከዚያች ሀገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያን ጊዜም ይህን ቅዱስ ያዙት ወደ እስሙናይዝም ወስደው በመኮነኑ ፊት አቆሙት። መኮንኑም ወደ እርሱ ይመለስ ዘንድ በጎ ቃል ተናገረው፤ ሊመልሰውን ባልቻለ ጊዜ ቆዳውን እስኪሰነጣጥቁት እንዲገርፉት አዘዘ። ከዚያም በኋላ በህይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምእመናንም መጥተው በድኑን ወሰዱ። በከተማውም ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን ይህም ይሁን አምላክን የወለደች ድንግል ማርያም መቤታችን ቅድስት ድንግል ማርያም በረከቷ የቅዱሳኑ በረከት ከኛ ጋር ትኖር ለዘላለም አሜን። ግንቦት ሀያ አራት ስንክሳር ወስብሐት ለእግዚአብሔር ወለወለደች ድንግል ወለመስቀሉ ክብር ይቆየን።